ታምራት፣ ከማቃጠል በፊት የቡሩኬን ጉል ወይ አሳየኝ ወይ ደሙ ያለበት ቦታ። በቃ ተረጋጋ፣ አንቺ ብቻ ተረጋጋ፣ አሳይሻለሁ። ገና ጮጋራውን ነው ማቃጠሉ። አንቺ ብቻ ማለት ነው፣ ምንም ለዓለም አረብ አታውራው። ተሪ፣ እኔ እወስድሻለሁ እኮ። አንድ ነገር ብቻ ግን አድርግልኝ ነው። ገብቶሻል? ምን መሰለሽ፣ ቡሩኬን አግኝተሽው ከሌላ ሴት ጋር ካለ አንቺ የቡሩኬ ሳትሆኚ፣ የቡሩኬ ነገር እንዲቆርጥልሽ ነው ፈልጎ። ገብቶሻል አይደል? ነይ አሳይሻለሁ። የቡሩኬ ጉዱን ነው የማሳይሽ። ሲጀመር ሲጀመር ማለት ነው ሲጀመር ነይ ቡሩኬ ጭራሹን አይሆንሽም። በቃ እኔ ስንት ነው እናገረው? እዚህ ችግር ነው ያለው። ያለው ከልጅቷ ዛጋ ነው ያለው ወረኛን እያልሽ እና ሄደሽ ጉድሽን ይህ አልሄድም። አንተ አይደለ እዚህ ያለ ብለህ እኔን ካየኝ ወረኛ ሊለኝ አቃጣሪ ሊለኝ ስለሚችል ጉዱን ስላፈለጉ

በቃ ሌላ ምንም ታሪክ የለም። አዚም ታሪክ ነው። ተገኘው እንዳላችሁ ልክቲ ነው።